አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራም ረዳታችን ነው። ስለዚህ ምድር ብትንዋወጥ፣ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም። አንፈራም ትላላችሁ? አንፈራም። ውሆቻቸው ጮሁ፣ ተናወጡ። ተራሮችም ከኃይሉ የተነሳ ተናወጡ። የወንዝ ፈሳሾች እግዚአብሔርን ከተማ ደስ ያሰኛሉ። ልዑል ማደሪያውን ቀደሰ። የእግዚአብሔር ማደሪያ አንተ ነህ። የእግዚአብሔር ማደሪያ አንቺ ነሽ። የእግዚአብሔር ማደሪያ ቤተ ክርስቲያን ነች። ልዑል ይቀድሳታል። እየቀደሰን እዚህ አለን። ጌታ እናመሰግናለን። እግዚአብሔር በመካከሏ ነውና አትናወጥም። እግዚአብሔርም ፈጥኖ ይረዳታል፣ ፈጥኖ ይረዳሃል፣ ፈጥኖ ይረዳሻል፣ ፈጥኖ ይረዳናል። አሕዛብ ተናወጡ፣ መንግሥታትም ተመለሱ። እርሱ ቃሉን ሰጠ፣ ምድርም ተንቀጠቀጠች። የሰራዊት ጌታ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። የእግዚአብሔርን ሥራ በምድርም ያደረገውን ተአምራት እንድታዩኑ እስከ ምድር ዳርቻ ድረስ ጦርነትን ይሽራል፣ ቀስትንም ይሰብራል፣ ጦርንም ይቆርጣል፣ በእሳትም ጋሻን ያቃጥላል። እረፉ፣ እኔም አምላክ እንደሆንኩ ወቁ። በአሕዛብ ዘንድ ከፍከፍላለሁ፣ በምድርም ላይ ከፍከፍላለሁ። የሰራዊት ጌታ ከኛ ጋር ነው። የያዕቆብ አምላክ መጠጊያችን ነው። እግዚአብሔር በመካከሏ ነውና አትናወጥም ብሎ እግዚአብሔር አምላካችን ይናገረናል።